ሰላም የዩቲብ ተከታታዮቼ፣ ዛሬ እንደተለመደ እናንተን የህልም ፍቺ ይዤላችሁ ቅርብ ያለሁኝ ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ከህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ የደውል ምልክቷ ምጫ እንዳረሱ አዳዲስ የወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናል ላይ ሰብስክራይብ ያላርጋችሁ ሰብስክራይብ አድርጉ። ቪዲዮዎቹን ማያቸው ጋብዣቸዋለሁኝ። ሶስት ቪዲዮ ካያችሁ በኋላ ነው። ካልተፈታ አልተፈታም ብላችሁ መልኩልኝ። ስልኩልኝ ደግሞ መጨረሻ መለቀው ቪዲዮ ላይ አርጉልኝ። ያው ቪዲዮ ሲለዝም በማፍጠኛ እዩት። ላይክ ማድረጋችሁን ደግሞ አትርሱ። ቪዲዮን ስጀምሩ ላይክ ካርጋችሁ ጀምሩ። እሺ። ሀና ሰላም፣ መቅዲ ተባረኪ። ህልም አንድ ታዋቂ ሰው ጋር መራመድ ይመስለኛል። ዝናብ ጠብጠብ ይላል። መሬቱ ውሃ አለ። እየረገጥኩኝ አስፋልት ልሻገር የቤት መኪና አሉ ያረኩት። ቡትስ ቢጫ ነው። ምን ይሆን ታዋቂ ሰው ማየት ቆንጆ ነው። መጪ ጥሩ ነገር እንዳለ ቤት መመላከት ነው። ቆንጆ ነው። ግን ዝናብ ግን የስጋት ፈተና ነው የሚያመላክተው? እምባን የስጋ ፈተናን ስለሆነ የሚያመላክተው፣ ጸሎት አድርጊ። ሌላው አስፋልት ሲሻገር መኪኖች አሉ ያረኩት አስፋልቱን ከተሻገርሽው የሆነ ጥሩ ያልሆነ ነገር ካለ ከዛ ነገር መሻገር መጪ ጥሩ ነገር እንዳለ የሆነ ከሆነ ነገር መሻገር ነው፣ ጥሩ ወደ ሆነ ነገር መሻገር ነው የሚያመላክቱት። በጣም ቆንጆ ነው። ቡት ጫማ ጫማ ስራን ባልን የሚያመላክታል። ግን ቢጫ ጫማ ሲሆን ትንሽ ህመምን ስለሆነ የሚያመላክታው ጸሎት ማለት ነው። ጫማ ያንን ነው የሚያመላክታል። ጸሎት አድርጊ ሀስ በፈጥ ጥረሽ አምላክ ብለሽ መልሽልኝ ሶስት ሆነን እየሄድን እያለ እኔ ሹሩባ ትሰራች ነበር እና ከፀጉሬ መሀል አንድ ሹሩባ መሀል ያለችው ፀጉሬ ቆረጠችብኝ የቆረጠችብኝን አለቃትም ፀጉር ጸጋ ነው የተሰራ ፀጉር ደግሞ ትዳር መያዝን ነው የሚያመላክተው። እና ከመሀል ላይ ግን ሲበጠስ ማየት ጥሩ አይደለም። ፀጉር በአጠቃላይ ጸጋ ስለሆነ ማለት ነው። ጸሎት አድርጊ በደንብ። ፍቅር፣ ሰላም መቅዲ። ሰላም በር ተንኳኩቶ ስከፍት፣ ወንድሜ ጉስቅል ብሎ መጣና ከፈትኩለትና ገባ። ሁለተኛ የወንድሜ ሚስት ናት፣ ብርጭቆ ደርዘን ይዘሽ መምጣት ነበረብሽ ስትለኝ፣ ብንን ብዬ ነቃው። በር መንኳኳት የሆነ የምሰማው ዜና እንዳለ የሚያመላክት ነው። የምትሰሚው ከውጭ የምትሰሚው ነገር እንዳለ ነው የሚያመላክት። ያው መጎሳቆል ምናምን ግን ያው ተቃራኒ ነው የሚሆን ነው። ያን ነው ሌላኛው ይሁን። ብርጭቆ ይዘሽ መምጣት ነበረብሽ። ብርጭቆ ያው ሰውን ነው የሚያመላክተው። ብርጭቆ ያው ሰውን ነው የሚያመላክተው። ማርታ ሰላም፣ ነው ውዴ። ሰላም እንኳን አደረሰሽ ለቅዱስ ገብርኤል። ጸጋውን ያብዛለሽ አሚን ብያለሁ እንኳን አብራ ደረሰን የዛሬው ህልም ደግሞ ቤተ ክርስቲያን ሆኜ አንድ አባት ተልባጥሪ በሁለቱም እጅ ይሰጡኛል ማለትም ይፈሳል ከኋላው ሆኖ አባቱ አምላካችን ይሄንን ዘር ባርክ እያለ ይጸልያል። ከፊት ለፊት ትልቅ ዘባባ መስቀለኛ ሆኖ ነው የበቀለው፣ እሱ ያየው እንደነቃ እነቃለሁ። አቤት የእግዚአብሔር ስራ እላለሁኝ። እሺ የአሰርታ በአጠቃላይ በረከት ነው። በጣም ቆንጆ ነው። በረከትን ነው የሚያመላክተው። ካህን ደግሞ ማየት በዕለት የዋሉ ቅዱሳንን ነው የሚያመላክትሽ እና ያየሹ ቀኑን ካስታወሽው በሀያ ሰባት በሀያ ስምንት እንደዚህ ከሆነ ግን መድኃኔዓለም ራሱን ነው በሌላ ቀን ከሆነ ግን ያው ቅዱሳን ነው የሚያመላክትሽ እና በጣም ቆንጆ ነው። መባረክ ነው የሚያመላክት እና በረከት ነው አዙርታ አይነት በአጠቃላይ በረከትን ስለሆነ የሚያመላክቱት መልካም ነገር ነው የሚያመላክትሽ። በጣም ቆንጆ ነው። መሰረተ እረ አሳ መብላት ምንድን ነው? በእናትሽ በጽም ስፋት እንደዚህ አይነትም ሆ ያው በጾም ሰዓት ሲሆን እንደዚህ ጾም ያለው ነገር መብላ ኃጢያትን ነው የሚያመላክተው፣ እና መጠንቀቅ መጸለይ ያስፈልጋል። ኖርማል ግን ፍቺው ያው አሳ እርጉዝ ከሆንሽ ሴት ልጅ መውለድን፣ አለዚያ ደግሞ ሲሳይን ነው የምታመላክተው አሳ። ያው ግን በጾም ሰዓት ስለሆነ ያየሽው ያንን ሳይሆን ይሄ አሁን መጀመሪያ ያልኩሽ ነው የሚያመላክተው። ጸሎት አድርጊ፣ ኃጢያት እንዳሰቢ መጠንቀቅ መጸለይ ያስፈልጋል። ሶሲ ሰላም። እንግዲህ ሁለት ህልሞች ያልተፈቱልኝ ናቸው። አንደኛው የባለቤቴ ጓደኞች ቤታችን መጥተው ሻወር ቤት ገብተው ገላቸውን ሲታጠቡ አየው። እኔ ወደ መኝታ ቤታችን ገብተው የባለቤቴን ካልሲ ወስደው ሲያደርጉ አየው። ከዛ መኝታ ቤታችን መሬቱ በጣም ቆሽሸዋል። እኔ ደግሞ ለምን መኝታ ቤታችን ገቡ ብዬ መሬት ላይ ያለውን ቆሻሻ እያየው አፍራለው። ምን ይሆን? እሺ፣ አንደኛው ያው እናንተ ቤት መተው ሻወር ሲወስዱ ነው። ገላ መታጥ ከኃጢአት መንጻት ነው። ግን ያው የእናንተ ቤት ቆሾን ያየሽው ኃጢአትን ነው የሚያመላክተው። ያው ካልሲውን ሜሱን ሲያደርጉበት ነው፣ የውስጥ ማንነቱ ነው። ስለዚህ የሆነ መልካም ሰዎች ከሆኑ እንትን አይደለም፣ ግን የሆነ ጥሩ አይነት ስነ ምግባር ምናምን ከሌላቸው በእነሱ እንትን እንዳሄድ መጠንቀቅ ያስፈልጋል። ግን መልካም ሰዎች ከሆኑ ማለት ጥሩ አይነት ስነምግባር ምንም ካላቸው ግን የሆነ ከሱ መውሰድ የሚፈልጉት ነገር ከሱ የውስጥ ማንነት ማለት የባህሪውን ከሱ ጥሩ መልካሙን ነገር መውሰድ እንደሚፈልጉ የሚያመላክት ነው። ግን ያው ቆሻሻው እናንተ ቤት መሬቱ ላይ ቆሻሻ መኖር ግን ኃጢያትን ነው። ያው ጸሎት አድርግ በደንብ ሁለተኛው ህልም ደግሞ ራሴ በመስታወት እያየው ነበረ። ነገር ግን መስታወት ውስጥ ያየውት ሴት እኔ አልነበርኩም፣ ሌላ ሴት ናት። በጣም ትልቅ ሴት እና ጥርሷ የቆሸሸ የተሰባበረ ይመስላል። እሷም በጣም የተጎሳቆለች ናት። ምን ሆና ነው እንደዚህ የምሰልኩ? ምን ሆኜ ነው እንደዚህ የምሰልኩት እላለሁኝ። ይቺ ሴት እኔ ነኝ ወይስ ማናት እያልኩ የነበረ በህልሚ መቅዴ በጣም ይቅርታ ስላበዛውብሽ እጅግ በጣም አመሰግናለሁ ናት በመስታወት ራስን ማየት አንደኛ ውልደትን ያመላክታል ሁለተኛ ደግሞ ገቢን ያመላክታል የገቢ መስፋፋትን ነው የሚያመላክተው በውስጥ የምታያ ግን ሌላ ሴት ሆና ጥርሷ የቆሸሸ፣ የተሰባበረ ሌላ ሴት ሆና ነው ያየሹ እና ያው ውስጥሽ ያለው ስሜት ውስጥሽ ያለው ነገር ወደ ውስጥሽ ማዳመጥ እንደሚኖርብሽ የሆነ ማስተካከል ያሉብሽ ነጥርስ ያው ዘመድ ምናም ስለሆነ የሚያመላክተው ያው ዙሪያሽ ያለውን ሁኔታ ማየት እንዳለብሽም የሚነግር ሽልም ነው እና የተጎሳቆለች ሴት ነው የምትታይሽ እና ውስጥሽ ያለውን ወደ ውስጥሽ ማዳመጥ እንደሚኖርብሽ ያው ይህን የሚያመላክትሽ። ያው መጎሳቆሉት ተቃራኒ ቢሆን ግን ይሄ ጥርስ መቆሸሽ ምናምኑ ያው እንትን አይደለም እና ያ ጸሎት አድርጊ። መስታወት ግን ማየት ያው እንዳልኩሽ ውልደትንም ገቢንም ነው የሚያመላክተው። ግን የሆነ ውስጥሽ ያለውን ነገር ማዳመጥ እንደሚኖርብሽ ወደ ውስጥሽ ማዳመጥ እንደሚኖርብሽ የሚያመላክትሽ።